ሰላም እግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በምስራቅ አርሲ የኦርቶዶክሳውያን ግድያና የወጣቶች አፈና አሁንም ተባብሶ እንደቀጠለ የአካባቢው ምእመናን ገለጹ። ዛሬ ኅዳር 1 ቀን 2018 ዓመተ ምህረት ልዩ ቦታው ጠለታ ቅዱስ ገብርኤል በተባለ አካባቢ ከጠዋቱ 3 ሰዓት ገደማ 3 ኦርቶዶክሳውያን በአውድማ ላይ እህል እየወቁ ባሉበት በጥይት ተደብድበው በግፍ መገደላቸው ከአካባቢው የደረሰን መረጃ ያመላክታል። ከተገደሉት ምዕመናን መካከል ዲያቆን ኢዮብ እጅጉ፣ ወጣት ጥላሁን ቦጌና አዳጊ ጻድቃን የሰራዊቱ የተባሉ ኦርቶዶክሳውያን ይገኙበታል። ስርዓተ ቀብራቸው በጠለታ ቅዱስ ገብርኤል ቤተክርስቲያን ዛሬ ኅዳር 1 ቀን 2018 ዓመተ ምህረት ከቀኑ 7 ሰዓት ላይ ተፈጽሟል። በተጨማሪም ከዚህ ቀደም በነበሩ የኦርቶዶክሳውያን አፈናና ግድያ በተመለከተ መረጃ ቀብላችኋል በሚል ምክንያት የአካባቢው ወጣት ምዕመናን ወዳልታወቀ ስፍራ ታስረው እየተወሰዱ እንደሚገኝ ምዕመናኑ ለጣቢያችን ተናግረዋል። በስፍራው ላይ የጸጥታ ኃይል ቢኖርም ኢሰብአዊ ድርጊቱ አፈናና ግድያውም ተባብሶ መቀጠሉን ያገኘነው መረጃ ያመላክታል። ስለ ጉዳዩ ተጨማሪ መረጃ ለመጠየቅ የቅድስት ቤተ ክርስቲያን መዋቅር ወደ ሆነው የሀገረ ስብከቱ ስራ አስኪያጅና የዞኑ የጸጥታ ዘርፍ ኃላፊ የእጅ ስልክ ላይ በተደጋጋሚ ብንሞክርም ለማግኘት ያደረግነው ሙከራ ሳይሳካ ቀርቷል። ከዚሁ ጋር በተያያዘ በአሁኑ ሰዓት ሴቶችና ህጻናት አካባቢውን ለቀው እየሸሹ እንደሆነ የደረሰን መረጃ ያመላክታል። የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ከ11800 በላይ ተማሪዎችን አስመረቀ። የአዲስ አበባ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት በስርዓተ ትምህርት መሰረት ያስተማራቸውን ከ11800 በላይ ተማሪዎች ትናንት ጥቅምት 30 ቀን 2018 ዓ.ም በሚሊኒየም አዳራሽ ለአምስተኛ ጊዜ አስመርቀዋል። በእለቱ የተመረቁ ተማሪዎች ከ164 ገዳማትና አድባራት የተውጣጡ የሀገረ ስብከቱን ምዘና ወስደው ወደ ቀጣይ ክፍል የተዘዋወሩ የአራተኛ የስምንተኛና የአስረኛ ክፍል ተማሪዎች መሆናቸው ታውቋል። ተመራቂ ተማሪዎቹ ትምህርታቸውን በአግባቡ እንዲከታተሉ ዘወትር በመማርና በማንበብ እንዲተጉና ለቤተ ክርስቲያን ጠበቃ ሆነው እንዲቆሙ በመንበረ ፓትርያርክ ጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ ኃላፊ መጋቤ ሐዲስ ጸጋ ወልደ ትንሣኤ አሳስበዋል። በመርሃ ግብሩ ላይም ብፁዓን ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ከፍተኛ የስራ ኃላፊዎች፣ እንዲሁም የሰንበት ትምህርት ቤት አመራሮች፣ መዘምራንና ጥሪ የተደረገላቸው እንግዶች ተገኝተዋል። ከሁሉ ነገር በፊት መዋቅር መገንባት አስፈላጊ ነው ሲሉ ብፁዕ አቡነ ጢሞቴዎስ ተናገሩ። ብፁዕነታቸው ይህንን ያሉት የከምባታ ሀላባና ጠንባሮ ሀገረ ስብከት ሃያ ሁለተኛ አጠቃላይ የሰበካ መንፈሳዊ ጉባኤውን ማካሄዱን ተከትሎ ነው። በጉባኤው ላይ የሀገረ ስብከቱ የ2017 ዓ ም የእቅድ አፈጻጸም ሪፖርትና በስሩ የሚገኙ የወረዳ ቤተ ክህነቶችም የእቅድ ሪፖርት መቅረቡን ከሀገረ ስብከቱ ያገኘነው መረጃ ያመላክታል። በተጨማሪም መልካም አስተዳደር፣ ስብከተ ወንጌልን ማስፋፋትና ልማቶችን ማስፋፋት እንዲሁም በሌሎች ርዕሰ ጉዳዮች ዙሪያ ሀሳቦች ተነስተው ውይይት ተደርጓል። የሀገረ ስብከቱ ሊቀጳጳስ ብጹ አቡነ ጢሞቴዎስ በዕለቱ ባስተላለፉት መልእክት ከሁሉ ነገር በፊት መዋቅር መገንባት አስፈላጊ ነው ብለዋል። ለአዳዲስ የግቢ ጉባኤ ተማሪዎች አቀባበል ተደረገ። በወላይታ ሶዶ ዩኒቨርሲቲ የዋናው ግቢ አንደኛ ዓመት ተማሪዎችና የግብርና ኮሌጅ ነባር ተማሪዎች በ2018 ዓ ም የግቢ ጉባኤ ተማሪዎችን የአቀባበል መርሃ ግብር አከናውነዋል። በመርሃ ግብሩ ላይ ተማሪዎች በዩኒቨርሲቲና በኮሌጅ ቆይታቸው በግቢ ጉባኤ አገልግሎት ንቁ ተሳታፊ በመሆን በመንፈሳዊ ሕይወታቸው መጠንከር እንደሚገባቸው ተጠቁመዋል። በተያያዘ ዜና ማዕከሉ የበገና አሰልጣኞችን አስመርቋል። በማኅበረ ቅዱሳን የወላይታ ማዕከል ስብከተ ወንጌልና ዜማ አገልግሎት አስረኛ ዙር በወርሀ ክረምት ያሰለጠናቸውን 23 የበገና አሰልጣኞች በወላይታ ሶዶ ርዕሰ አድባራት ወገዳማት አቡነ ተክለ ሃይማኖት አንድነት ገዳም ትናንት ጥቅምት 30 ቀን 2018 ዓ.ም አስመርቀዋል። በምረቃ መርሃ ግብሩ ላይ የወላይታ ሶዶ ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ኢሳቅ ሊቃውንተ ቤተ ክርስቲያን፣ የሰልጣኝ ቤተሰቦችና ጥሬ የተደረገላቸው እንግዶች መገኘታቸውን ከማዕከሉ የደረሰን መረጃ ያመላክታል። የሰቆጣ ማዕከል ለወረዳ ማዕከላት ሥራ አስፈጻሚዎች ስልጠና ሰጠ። በማኅበረ ቅዱሳን የሰቆጣ ማዕከል ከሰባት ወረዳ ማዕከላት ለተውጣጡ ከ55 በላይ ለሚሆኑ ሥራ አስፈጻሚዎች ከጥቅምት 28 ቀን ጀምሮ ለሦስት ተከታታይ ቀናት ሥልጠና ሰጥተዋል። ሥልጠናው በዋናነት አዲሱን ተቋማዊ ለውጥ ተግባራዊ ለማድረግና የ2018 ዓ ም ዕቅድን የጋራ ግንዛቤ በመያዝ የተሻለ አፈጻጸም እንዲኖር ለማድረግ ነው ሲሉ የማዕከሉ ሰብሳቢ አቶ ፈንታው አለሞሰገድ ተናግረዋል። ሁላችንም በስልጠናው የተሳተፍነው ለተመሳሳይ አገልግሎት ነውና ሁሉም ለወረዳ ማዕከላት ከወረዳ ቤተ ክህነት አባቶች ጋር በጋራ ማገልገልና ማገዝ እንዳለባቸው የሀገረ ስብከቱ ስራ አስኪያጅ አጽንኦት ሰጥተዋል። በተያያዘ ዜና የደብረ ታቦር ማዕከል ከጥቅምት 28 እስከ 30 2018 ዓ.ም ከ13 ወረዳ ማዕከላት ለተውጣጡ ጣጡ ለ71 ስራ አስፈጻሚዎች ስልጠናና ውይይት መርሃ ግብር ማካሄዱን ማዕከሉ ባደረሰን መረጃ ለማወቅ ችለናል። የስልጠናው ዋና ዓላማ ለ2018 ዓ.ም የታቀዱ እቅዶችን ተግባራዊ ለማድረግ እንዲሁም ወረዳ ማዕከላት በተለያዩ ጉዳዮች ዙሪያ በልምድ ልውውጥ መልኩ ተሞክሯቸውን እንዲያጋሩ ማድረግ መሆኑ ተገልጿል። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።